በጅማ ዞን የተጀመረውን የሻይ ቅጠል ልማት አጠናክሮ ማስቀጠል ይገባላሉ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ። ምክትል ጠቅላይ ሚኒስትሩ በኦሮሚያ ክልል ጅማ ዞን ሰቃ ጨቆርሳ ወረዳ እየተከናወነ የሚገኘውን የሻይ ቅጠል ልማት ተመልክተዋል። በዚህ ወቅት በዞኑ የሻይ ቅጠል ልማት በጋራ የመስራት ባህል ለልማት ከፍተኛ አስተዋጽኦ እንዳለው የታየበት መሆኑን ያብራሩት። በሌላ በኩል በጅማ ዞን እየተከናወነ የሚገኘው የገጠር ኮሪደር ልማት የተለያዩ የገጠር አካባቢዎችን ለማዘመን እንደሚያስችል ነው ያመለከቱት። የትምህርት ምዘናና ፈተናዎች አገልግሎት የ12ተኛ ክፍል ማጠናቀቂያ ብሔራዊ ፈተና ለመስጠት አስፈላጊው ዝግጅት መጠናቀቁን እወቁ አለ። ከክልል ትምህርት ቢሮዎች፣ ከከፍተኛ ትምህርት ተቋማት፣ ከጸጥታ አካላትና ሌሎች ከሚመለከታቸው አካላት ጋር በትብብር እየተሰራ እንደሆነ ማወቅ ተችሏል። በዚህም የፈተና ጥያቄዎችንና የመሰረተ ልማት ዝግጅት መጠናቀቁንና ኩረጃን ለማስቀረትም ፈተናዎች በከፍተኛ ስብጥር እንዲዘጋጁና ጠበቅ ያለ ቁጥጥር እንደሚኖር እወቁ ልኝ ብሏል አገልግሎቱ። አመራሩ ፈተናዎችን ወደ እድል በመቀየር የተመዘገበውን ውጤት አጠናክሮ እንዲያስቀጥል የደቡብ ኢትዮጵያ ክልል ርዕሰ መስተዳደር አቶ ጥላሁን ከበደ አሳሰቡ። የክልሉ የመንግስትና ፓርቲ ዘጠና ቀናት አፈጻጸምና የቀጣይ በጀት ዓመት እቅድ ላይ ያተኮረ ውይይት እየተካሄደ ነው። ርዕሰ መስተዳደሩ እንዳሉት ህዝቦችን ለልማትና ለውጥ በሚያነሳሳት ትርክት ላይ ትኩረት ማድረግ ይገባል። የእርሻ ስራ፣ የሌማቱ ርፋት፣ የአረንጓዴ አሻራ፣ ዜጎችን ከተረጅነት ማላቀቅ እንደዚሁም የክረምትና በጋ በጎ ፈቃድ አገልግሎት በተቀናጀ መልኩ እየተከናወኑ ናቸው።